ሰላም ጤና ይስጥልን አድማጮች፣ የዕለቱን ዜና እንሆ ከዜናዎቹ ጋር ጃለኔ መቃዛ። የአውሮፓ ህብረት እንዲሁም መቀመጫቸው ፊንፊኔ የሆኑ 14 ኤምባሲዎች በኢትዮጵያ የፕሬስ ነፃነት በከፍተኛ ሁኔታ ማሽቆልቆሉ እንዳሳሰባቸው ገለጹ። ድንበር የለሽ የጋዜጠኞች ቡድን ባወጣው ሪፖርት ዘንድሮ ከ180 ሀገራት ውስጥ ሀገሪቷ 145ኛ ደረጃ ይዛለች ብለዋል የዓለም ፕሬስ ቀን በየአመቱ ሚያዚያ 25 ቀን 2017 ዓ.ም መከበርን አስመልክቶ የአውሮፓ ህብረት እንዲሁም መቀመጫቸው ፊንፊኔ ያደረጉት 14 ኤምባሲዎች በጋራ ባወጡት መግለጫ የአገሪቷ የፕሬስ ነጻነት በከፍተኛ ሁኔታ ማሽቆልቆሉ እጅግ እንዳሳሰባቸው አስታውቋል። በተመሳሳይ የሰብአዊ መብቶች ተሟጋች ማዕከል ኢኤችአርዲሲ በበኩሉ ሚያዚያ 24 2017 ባወጣው መግለጫ በሀገሪቷ ከቅርብ ጊዜ ወዲህ መገናኛ ብዙሃን ላይ ጫናዎች እየበረቱ መምጣታቸውን በመግለጽ እጅግ እንዳሳሰበውም ገልጸዋል። የውጭ ዜጎችን የመሬት ባለቤትነት የሚያደርግ ረቂቅ አዋጅ መዘጋጀቱ ተሰማ። በሕገ መንግስቱ መሰረት አንቀጽ 40 ህዝባር 3 መሬት የማይሸጥና የማይለወጥ የህዝቦች የጋራ ንብረት መሆኑ የተደነገገ ቢሆንም ለዜጎች በግል የመሬት ባለቤትነትን የሚከለክል አንቀጽ ነው። ነገር ግን የውጭ ዜጎችን የመሬት ባለቤትነትን ለማድረግ በመንግስት በኩል የተዘጋጀ ሀሳብ ህገ መንግስቱ የሚጣረስ ነው ሲሉ የማህበራዊ ፖለቲካ እንዲሁም የህግ ምሁሮች ሀሳባቸውን ገልጸዋል። ይህ አዋጅ መሬትን ወደ መግዛት እና መሸጥ ደረጃ ዝቅ የሚያደርግ መሰረት የሌለው ሀሳብ ነው ሲሉም ተቃውሟል። በተጨማሪም በህገ መንግስቱ አንቀጽ 9 ህዝባር አንድ መሠረት ማንኛውም ህግ ወይም የመንግስት ውሳኔ ህገ መንግስቱን የሚቃረን ከሆነ ተፈጻሚነት እንደማይኖረው ይደነግጋል። ስለዚህ አዋጁ ውድቅ ሊሆን ይገባል ሲሉ መረጃ ዘላሳብ ሰጥተዋል። የሀገሪቷ መሬት ለውጭ ዜጎች ባለሀብቶች መሸጥ ማለት ሀገርን ለሌሎች ዜጎች አሳልፎ መስጠት ያህል ነው። እንዲሁም ለኦሮሞ ህዝብ ትልቅ አደጋ የሚያስከትል አካሄድ ነው ሲሉም አብራርተዋል። አንዳንድ ያነጋገርናቸው አካላትም የክልሉን መሬት መሸጥ ክልሉን አቅም አልባ ለማድረግ እና ህጋዊ ብሎም ህዝባዊ መብትን ቀስ በቀስ ለመሸርሸር ነው ሲሉም ተችተዋል። በመጨረሻም በመንግስት በኩልም ህገ መንግስቱን በሚጣረሰው ሀሳብ ዙሪያ የተሰጠ ሀሳብ የለም። የተሽከርካሪዎች ሰሌዳ መለያ ቁጥር በእንግሊዘኛና በግዕዝ ፊደላት እንደሚቀየር ተገለጸ። በሀገር ውስጥ የሚመዘገቡ ሁሉም ተሽከርካሪዎች ፊደላት እና የክልሎች መለያ በግዕዝ ወይም በአማርኛ እና በእንግሊዘኛ እንዲሁም ኢቲ የሚል መለያ እንዲሰጠው ብሎ የሀገሪቷ ካርታ ያለው መመሪያ መጽደቁን የትራንስፖርት ና ሎጂስቲክ ሚኒስቴር አስታወቀ። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ኢቲ የሚል የግዕዝ ፊደል ወይም የአማርኛ ፊደል ይዘት እንዲኖረው ይደረጋል ተብለዋል። ከአጼዎቹ ዘመን አንስቶ ለመኪኖች የመለያ ቁጥር መሰጠት እንደጀመረ በመግለጽ አሁንም በሀገሪቱ የተሽከርካሪዎች መለያ ሰሌዳ ቁጥር ለውጥ ተደርጓል ሲልም ሚኒስቴር መስሪያ ቤቱ ገልጸዋል። ይህ በእንዲህ እንዳለ በወጣው መመሪያ ዙሪያ ያነጋገርናቸው አካላት እንደገለጹት ቀስ በቀስ የፌዴራል አስተዳደር እየፈረሰ ወደ አህዳዊና ጨፍላቂው ስርዓት ሊመልሰን የታቀደና ማንነታችንን የሚቀይር የድሮ ስርዓት ለመመለስ የታቀደ ሴራ ነው ሲሉም ተችቷል። ለዛሬ ያዘጋጀናቸው ዝግጅቶች በዚህ አጠናቀናል። በሌሎች ዜናዎች እስክንገናኝ ሰላም ቆዩ። አዳዲስ ዜናዎች እና ዝግጅቶች ሌሎች ጋር እንዲደርስ ላይክ እና ሼር በማድረግ ጀምሩ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን።